አሁን ጭራሽ ሁለታቸው ከሀገር ለመውጣት ነው እንትን እያሉ ያሉት። እቅዳቸው ልዑልን ያልሆነ ወጥመድ ውስጥ አስከትተው እነሱ ሁለቱ እንደፈለጉ ከሀገር ወጥተው ምናምን እንትን ለማለት ነው አሁን ሁለታቸው እየሰሩ ያሉ። ኤፍሬምና ኤልሳ ማለት ነው። ሞርኳን እኳን የእነዚህ ሰዎች ኤልሳን የሚከታተላት የልዑል ሰው ዛሬ በይዛት፣ ነገ ምን እንደሚፈጠር ለልዑል ምን እያስተውለት እንደሆነ እሱ ነው ፈጣሪ ነው የሚያውቀው። ግን ደግሞ ያው እንግዲህ እግዚአብሔር ሲረዳ ሁኖ እቺ ከምንድን ነው እግር ለእግር ሂደው እሷ ካለች ከተቆጣጠሩበት ቦታ እንግዲህ ውርዴቷን ቅሌቷን ኦሬዲ እሷ የምታወራቸው እሱ የስልክ እንትኖች አሉት የተጠለፉባት ከማን ጋር እንደምታወራ የምትጻጻፈው ምናምን የልዑል እንትኖች ያያሉ። ከዛም አልፎ እንግዲህ ከቤት ስትወጣ ተከታትለው ሂደው እንግዲህ እጅ ከፍንጅ እንደዚህ አይነት ወራዳ ሴት እንደሆነች ያዩበት አባቷን የካደችበት ኤፍሬም የተባለው ሰው እያስገድዷት ነው ምናምን እያልን ነበር ግን አይደለም አስገድዷት አይደለም አሁን ላይ ዝም ብላችሁ ስታያት እራሷ ጥቅመኛ ሴት ናት ልዑልን የሆነ በቃ እንዳልሆነ ነገር አስ እንትን ብለው እነሱ በሚፈልጉት ሀገር ወጥተው መዝናናት መሄድ መኖር የሚፈልጉት ውጭ ሀገር እንደሆነ ነው። እንግዲህ ሁለታቸው እንግዲህ ሴራቸው እንግዲህ የከሸፈባቸው ማለት ነው። ወንጀለኛ ናቸው እነዚህ ሁለቱ። አይደለም ከሀገር ወጥተው ለመኖር፣ እስር ቤት ነው የሚጠብቃቸው። መታሰር ያለባቸው ሰዎች ናቸው። እንደፈለጉ ሊፈነጥዙብን አይችሉም። በእሷ ዙሪያ እንግዲህ በእሷ ስንት ሰው ተጎድቶ እሷ ግን ምንም ነገር ሳይመስላት ጭራሽ አሁን ደግሞ ልዑልን ያልሆነ ነገር ለመክተት እንግዲህ እየሄደች ያለችው ርቀቷን ዝም ብላችሁ የልሳን ጭካኔ እና አረመኔነት እዩ። ሰው እናቱ የት እንዳለች እኳን ሳታቅ፣ እሷ ግን ከኤፍሬም የተባለው ሰው ጋር እየተቀጣጠረች የልዑልን እንትን እየሰጠች ከሀገር ወጥተው እንደዚህ ለመኖር እርጉዝ ናት የተባለው ራሱ ውሸት ነው። ምንም ነገር የለባትም። ምንም ነፍሰጡኔ ትላለች፣ አንዴ እንትኔ ትላለች። እኔ የእሷ ወሬ የእሷን እንትን ተጨባጭ የለውም። እኔ የእሱ ሳይሆን የሚያሳስበኝ የልውል ነገር ነው። ምክንያቱም ልውል እነዚህ ሰዎች በተለይ የልሳን እጅ ከፍንጅ ይዟት ሳለ አሁንም ከእሷ አራቀችም ማሳሰር የሚችልበት እንትን አለው ይችላል፣ የማሳሰር ማሳሰር። እሷም እሱ ሳት ጎደው በፊት እሱ ቀድሞ ለህግ አሳልፎ ቢሰጣት ነው አልኩት እሱ ሞር ነፍሰ ጡር ናት በሚለው እያዘነላት ይሆን ምን ይሆን አላቅም። ኤፍሬም የተባለው ሰውዬ ለእሱ ጠዋት ማታ እቅድ እያቀደለት፣ እንዴት አድርገው ልኡልን ወጥመድ ውስጥ እንደሚከቱት ከካሜራ ጀርባ ያሉትን ከልኡል ጋር የሚሰሩትን እያንዳንዱን እንትን ለማለት እየተሯሯጡ፣ ልኡል ምስኪን እንግዲህ እንደምታዩት ሁልጊዜ ለሰው አዘኝ ነው። አህ እነሱ ለእሷ ለእሷ ምስኪን ያዝንላታል እሷ ግን እየወጣች ሴራ እያሴረች የምትመጣው ለራሱ ለልዑል ነው እና ከኤፍሬም ጋር ያላት ግንኙነት አሁን ላይ በጣም ጥብቅ ሆኗል። ጥብቅ፣ በቃ አለ አይደል። በስልክ እንደተጠለፈ አውቃ ይሆን አላውቅም። በአካል መገናኘት እንዴት እንደጀመሩ ያው፣ በፊት በእርግጥ አብረው ሳሉ ሁሉም ነገር እንትን ይላሉ፣ ግን አሁን ደግሞ ከልዑል እንትን ካላት በኋላ በስልክ ምናምን ነበር ሲጻጻፉ እንግዲህ መረጃዋ ምናምን ልውል የሚከታተላቸው ዛሬ ደግሞ እንግዲህ ከተቀጣጠሩበት ሬስቶራንት ነበረ እጅ ከፍንጅ እንደምንም አድርጎ ከቤት ስትወጣ ተከታትሎ ሂዶ የያዛት ማለት ነው። ይች ወራዳ ኦልሬዲ አባቷን አይታችኋል፣ እንዴት እንዳዋረደችው ለምንም ነገር ማትስንትን ማትል እኔ ምን አይነት ሴት ልበላችሁ? ሲስቲ እራስ ወዳድ እራስ ወዳድ እራስ ወዳድ። የጉድ እኮ ነው፣ የጉድ ሀገር ነው እኮ የምናየው። ነገር እጅግ በጣም ከባድ። ከጊዜ ጊዜ ትሻላለች፣ ከአሁን ትቀየራለች ስትሉ፣ እሷ ግን እየባሰባት፣ እየባሰባት ነው የመጣው። እኔ ልወድ እንደው በኤልሳ ጉዳይ በጣም በጣም በጣም የታገሰ ይመስለኛል። ሶሪ ትንሽ ኩፋን ይዞኛል። እየሰማት እያያት ሁሉ ነገር ለምን ዝም እንደሚላት አላቅም። እውነት አሳልፎ መስጠት ይችላል። ይህ በእሷ ዙሪያውም ስንት ሰው ተጎዳ። አሁን እሱን እስከምትጎዳው ድረስ ነው የሚጠብቀው። እንዴት አይነት አረመኔ ናት! እንዴት አይነት ጨካኝ ሴት ብትሆን ነው የምትወደውን አባቷን እናቷን ከዛም አልፎ የምታፈቅረው ፍቅረኛዋን ለጥላት አሳልፋ ለመስጠት ቁርጣ የተነሳችው። በፊት እኛ ሳይገባን ልኡል ማን ነው፣ ኤፍሬም አስገድዷት ነው እንደዚህ ነው እያለ ነበር። ግን አይደለም፣ እሷ ጥቅመኛ ናት። ልጅቷ ጥቅመኛ ናት። እናንተ አልገባችሁም የምታደርጋቸው ስራዎች እያንዳንዱ እያወቀች ነው የምትገባበት። ሞር ወደ ውጭ ሀገር እንኳን ለመውጣት ካሰቡ የብልህነቷ ብልህ በስልክ ወይ ይሁን እንትን ካለች ጥር ስልኳ እንደተጠለፈ ስለምታውቅ በአካል ሂዳ ተቀጣጥረው ምናምን እንደዚህ እንትን እያሉ ያለውን ነገር እየተወያዩ ከልዑል ጋር እንትን ትላለች። ከዛ ወስዳ ደግሞ አረጉድ የዚች ጉደኛ ሴት መጨረሻውን ያሳይ። እውነት እኔ መጨረሻውን ያሳይ አይደለም። ውጭ ሀገር ሂዳ ልትኖር ይቅርና ኢትዮጵያ ውስጥ ራሱ በሰላም እንደዚህ መንቀሳቀስ አትችልም። ወንጀለኛነት ፍርድ መቅንት ማለት አለባት መቀጣት አለባት። ኤፍሬም ከልኡል እጅ እስከሚገባ ድረስ ማለት ነው። ዛኔ ልጆቹ ቸኩለው ባሄዱ ኑሮ ከዛ ከተቀጣጠሩበት ቦታ ፈጥነው እሷን እንትን ባይሏት ኑሮስ እሷ ቁጭ ላይ የጠበቀች የነበረው መቶ ፐርሰንት ኤፍሬምን ነበር። የልውል ሰዎች ደግሞ ቸኩለው እሷን ተለው ብለው እንትን ባይሏት ዛሬ እጅ ከፍንጅ የሚያዝበት ቀን ነበረ። ያው እነሱ እንግዲህ ተለው ብለው እሷን እንትን ለማለት ነገሮችን እንትን ለማለት ይመስለኛል። ብቻ በጣም የምታወራቸው የሚያወሩት ከእያንዳንዱ ሰከንድ በየጊዜው የምታመጣቸው አጀንዳዎች በጣም አደገኛ ሴት እንደሆነች ነው ነግራችሁ እኔ እስካሁን ድረስ ስንት ወንጀል ስንት እንትን እየሰሩ ሰዎች አይቻለሁ። ይች ደግሞ ምንም የሚራራ አንጀት የሌላት አረመኔና የሆነ ምን ብዬ ልግለጽላችሁ? ከባድ ሴት ናት። ከባድ ከባድ። አሳዘነኝ ልዑል የእውነት የመጨረሻ አሳዘነኝ በቃ ዝም እንዳላት ለምን እሷን እንደዚህ እንዳቀበጣት አላውቅም ወይ። ኧረ ሰው በስንቱ ይቃጠላል ወገን። አየነው፣ ሮጥነን ሄድነን መጣንን። የዚች ደግሞ ከጊዜ ጊዜ ይሻላል ስትሉ እየባሰ እየባሰ እየባሰ ለልዑል ወጥመድ እያዘጋጀች ልዑልን ያልሆነ ነገር እንትን ለማስባል የምትገፋፈው ነገር መጨረሻቸው የእነዚህ ሁለት ሰዎች ኤፍሬም እና ኤልሳ ፣ መቼም እንደኔ ሁላችሁም የእሷን መጨረሻ የማትመኙ ሰዎች የላችሁ። እና እኔ በጣም በጣም በጣም የገረመች ነገር ደግሞ፣ የድፍረቷ ድፍረት የድፍረቷ ድፍረት የልሳ ማለት ነው። እንዴት ነው አይኗን አጥባ ይቅርታ አድርግልኝ ምትለው ከጀርባ ሌላ ነገር እያሰበች ይቺ ልጅ ሞር ባለፈው ከአራት ቀን በፊት እናንተ አይታችኋል፣ ተመልካቾች እናቱን መታ፣ ይቅርታ አርጋያለኝ ሱጠታ ሰጥታ ምናምን ምናምን። እንዲሁም በዛ በሱጠታው አብዛኞቻችሁ ድግም ታርጋበት ይሆናል መተት ይሆናል ወይ እንደዚ ይሆናል ከፍሬም ጋር የተመጣጥረው ምናምን እያሉ ኮሜንቱ ሱ ብቻ ነበር። ና ረደውኒ እኔ ያልስቅ እውነት ዛሬ ደግሞ እሷ ከኤፍሬም ጋር ተቀጣጥራ ያልሆነ ነገር ስታደርግ ጭራሽ ከሀገር ወጥተው ለመኖር እያሰቡ ያሉት። እነዚህ ሰውን በእነሱ ምክንያት ስንት ሰው ወጥመድ ውስጥ ገብቶ ስንት ሰው ቆስሎ ገና ወጣቶች ሩጠው ያልጠገቡ ወንጀል እንዲሰሩ በአስር ሺህ ሀያ ሺህ እየከፈሉ ህይወታቸውን እንትን ካሉባቸው በኋላ እነሱ የተደላደሉ ኑሮ እንዲኖሩ ማንም ሰው አይፈቅድም። ማንም ሰው ይህንን ቪዲዮ ሁላችሁም ሼር አድርጉ፣ ሼር አድርጉ። ይህንን እኛ ራሳችን እያየን ዝም ካልናቸው ነገ ጧት የልሳ ምን ይዛብን እንደምትመጣ አይታወቅም። ልኡል ብቻ አይደለም የሚጎዳው ዜጋ ጀርባ ያሉት በጣም ብዙ ሰዎች አሉ። ቤተሰብም ይፈልጋቸው። እሷ እንደውም ግድ የላትም። እንትና ተጎዳ፣ እንትና እንትን ሆነ፣ አይዶን ኬር ምንም ነገር እንትን አይመስላትም። ምንም በአንቺ ምክንያት ሰው ሞተ፣ በአንቺ ምክንያት እንዲሆነ ሲላት ራሱ ልውድ እኔ ተው ብዬሽ ነበር። የእኔ ችግር አይደለም የራስህ ችግር ነው። እንደዚህ የምትል ሴት ናት። እና ስለ እሷ ብዙም ማውራትም ብዙም መናገርም ባልፈልግም፣ ግን አንዳንዴ ደግሞ እንድታስገድዳችኋለች በቃ ክፉ ቃል እንድትናገሩ። በልኡልም አትፍረዱበት ጎበዝ። ምን ያድርግ ልኡል። በጣም አጥመድ ወጣም ወጥመድ ውስጥ እኮ ነው የከተተችው በጣም አደገኛ የሆነች ልጅ እኮ ናት። አይጣልባችሁ፣ አይጣል አድርስ አይጣል አያድርስባችሁ። በየጊዜው የምናያቸው ነገሮች ለጆሮም ስትሰሙት የሚዘገን ስታዩት በጣም እኔ ማመን የሚያቀታችሁ ነገር ኤልሳ እንዲ ታደርጋለች ቢባል ማንም ሰው አያምንም። ምን አይነት አስመሳይ ሴት እንደሆነች እየሳቀች ሰውን የምትገለው እየሳቀች ነው። እኔ በእሷ ጉዳይ ሳወራ በጣም ነው የምናደደው። ተመልካቾች በጣም ነው የምታናድደኝ። አሁን እኔ ከእናንተ የምጠይቃችሁ ቪዲዮ ላይክ ያደረጋችሁ ሼር አድርጉ። ይችን ወንጀለኛ ለእስር ቤት መግባት አለባት፣ መታሰር አለባት። የማንን ህይወት እያበላሸች እሷ በሰላም እንድትኖር አትፍቀዱላት። የምን ውጭ ሀገር ነው? ሰውን እሳት ውስጥ ማገዶ እንትን ከታ እሷ እንደፈለገች እንድትፈነጥዝም አንፈቅድላት እንረግጣታለን። እኔ ደግሞ የሶሻል ሚዲያ ተጠቃሚ እስከሆንኩ ድረስ እውነተኛ መረጃ ትክክለኛ እንትን ካለ እረግጣታለሁ እረግጣታለሁ። እንዴ፣ ነገ ደግሞ ምን እንደምታመጣ እናያለን። ዛሬ በትንሹ እንደዚህ ብላለች፣ ከነገ ወዲህ ደግሞ በየጊዜው አያልቅባትም። የእሷ ነገር አያልቅም፣ በየሰከንዱ በየእንትኑ አዳዲስ አጀንዳ እያመጣች ምን አለ ለሀገራችን መልካም ጥሩ ነገር እንደዚህ ብትፈጥር ችግር ችግር ከምትፈጥርብን ችግር መሽጠፋ የሚያስጨንቀን መሽጠፋ ሰላም ነው እኛ የምንፈልገው። ይሄ ኤፍሬም የተባለው ሰውዬ ዝብር አድርጎታል። እንደው ተይዞ እንደ መስፍን የሚሆንበት ቀን እኔ ሞት አልመኝለትም፣ ግን እስር ቤት ገብቶ መበስበስ አለበት። በሱ ምክንያት በጣም ብዙ ወጣቶች ትምህርታቸውን ትተው ያልሆነ ወንጀል እንዲሰሩ በአስር ሺህ ሀያ እየደለል መቀጣት ቅጣቱ ማግኘት አለበት። እንደዚህ በቀላሉ ዝም ብሎ የሚተው ሰው አይደለም። እንደዚህ ስታዩት አስመሳይ ነው። ወደ ቆስሏል ጎበዝ ስለ ኤልሳኔ ማውራት አልፈልግም ነበር። ደግሞ አዲስ ነገር ሲመጣ አስችለኝም። ምንም ነገር በቃ ልዑልን እንዳይጎዱት የሆነ በቃ ስለ እሱ ብቻ ነው ማስብለት እና ከጀርባ ያሉትም ምስኪን ያሳዝናሉ። ምንም በማያውቁት ችግር ውስጥ እንዲገቡ አልፈልግም። እሷስ ኦልሬዲ ፈቅዳ ወዳ ነው፣ ለሷ ቅንጣት ታክል አልጨነቅላት። ለማንኛውም ጋይዜ የዛሬው ቪዲዮ ምን መመስላል? እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ ስከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ሰንብት። እወዳችኋለሁ። ቪዲዮ ላይክ አድርጉ ጋይዝ። ደና ደና ነገር ሲመጣ ላይክ አታረጉም። ላይክ እያረጋችሁ ጀምሩ ፕሊዝ።